ጸጸት በእውነተኛ ታሪክ ላይ የተመሰረተ ጸሐፊና አቅራቢ ፋሚሊ ቲዩብ በአንድ አካባቢ የሚኖሩ ሁለት ባልና ሚስቶች ነበሩ ሁለት ባልና ሚስቶች በጣም ፍቅራቸው በጣም ደስ የሚልና ለአካባቢው የሚያስቀና ነበረ ሁለቱም በጣም ደስ የሚሉ የሚከባበሩ የሚዋደዱ አንዳቸው ለአንዳቸው የሚደጋግፉ ሁለት ጥንዶች ነበሩ በትዳራቸውም በጣም ደስተኞች ናቸው። እሱ በስራው ጎበዝና ታታሪ ነው። እሷም በቤቷ የቤትን መቤት ብትሆንም ለእሱ የምታረግለት ድጋፍ በጣም ያስቀናል። ብቻ ምን ልበላችሁ በጣም ደስተኞች ናቸው። እንዲህም እያሉ አመታትን በትዳር ለማስቆጥረው ልጅንም አፍርተዋል። ልጃቸውም እያደገች እየጎረመሰች መጣ። ለትምህርት ደርሳ ትምህርቷን እየተማረች ትገኛለች። እነዚህ ጥንዶችም በትዳራቸው በጣም ደስተኛ ነበሩ። ሆኖም ግን የደስታቸው አንድ ነፋስ ገብቶታል። ምን እንደሆነ እሷ ልታውቅ አልቻለችም። ባልየው ከውጪ አንዲት ተማሪ አፍቅሮ ነበርና እሱ ልቡ ውጪ ውጪ እየተመለከተ ነው። ከልታት ልታት የቤቱ ነገር እየቀሰቀሰ ለቤቱ ያለው ነገር እየሻከረ መጥቷል። ሚስትም በጣም ጨንቋታል። ምንድነው ነገሩ እያለች እለት ተቀል ውስጧን እያብሰለሰላት ይገኛል። ባልም ብሶ ብሶ እየጠጣ እያመሸ እየመጣ ነገሮችን መበጥበጥ ጀምሯል። ሚስትም በዚህ ግራ የተጋባች ሁሉን ነገር ምን እንደተፈጠረ ለማወቅ እየተጣጣረች ትገኛለች። ሆኖም ግን በእኔ በኩል ምንም የተፈጠረ ነገር የለም፣ ምን ሆኖ ነው እያለች፣ አሁንም በልትቀን ጭንቀቷ ጨምሯል። ልታናግረውም አልደፈረችም። ምክንያቱም ማታ ጠጥቶ ይመጣል፣ ጠዋት ላይ በጠዋት ተነስቶ ወደ ስራ ይሄዳል። በቃ ያደስታቸው ሰውን ያስቀና፣ በጎረቤት በሰፈር ያስቀና። ትዳራቸው አሁን ላይ ነገር ተበላሽቷል። እሷ ግን ነገሮችን በመሸፋፈን አሁንም ላይ ደስተኛ ለመሆን እየሞከረች ነው። በዚህም አጋጣሚ ወደ አንዲት ጓደኛዋ ደውላ ያለውን ነገር ታማክራታለች። ጓደኛዋም ለምን እንዲያታረጊ ብላት ጠይቃታለች። እሷም ምን ማድረግ እንዳለባት ጠይቃት ጓደኛዋም ሃሳቧን ትነግራታለች። እሷም ማታ ሲመጣ ጠብቃ ልትጠይቀው ብትሞክርም እሱ ግን ጥንብዝ ብሎ ሰክሮ ስለመጣ ምንም ነገር ልታናግረው አልቻለችም። በሌሊትም ተነስታ ከተኛበት ቀስቅሳ ማውራት እንዳለባቸው ትነግረዋለች። ምንም ማውራት እንደማይፈልግና ምንም ነገር እንዳትጠይቀው ይነግራትና አሁንም ነገሮችን ማደባበስ ይጀምራል እች ልጅም በጣም በጭንቀት ትወጥራለች ምንድን ነው የተፈጠረው ትዳሬ ላይ ምን ገባ ምን ነፈሰበት እያለች ግራ ገብቷታል እሱ ግን አንድ የወጣው እግሩ አሁንም እዛው ያቺ ወጣት ጋር ነገሮችን እያጧጠፈው ይገኛል ያች ግብል ወጣት አዲስ ፍቅር አገኘው ብላ እሷን በደስታ ፍቅሯን እያጣጣመች ነው። እዚህ ግን ሌላ ነገር ሌላ ትዳር ተፈርሷል። ይቺ ወጣት ምን የምታውቀው ታሪክ የለም። ብቻ መለበላችሁ ዕለት ተቀን የዚህ ቤት ትዳር እየተናጋ እየተነቃነቀ ማገሩ እየፈረሰ መጥቷል። እቺ ሚስትም ሚስኪን የማታቀው ምንም ነገር ስላለ ብቻ ቀልደቀን በጭንቀት ትወጥራለች። ምን ማድረግ እንዳለባት ምንም ግራ ገብቷታል። በዓለም ሌት ተቀን ጭራሽ ባህሪው እየተማየባሰ መጥቶ ወደ ዱላም እየተቃጣ ነው። እሷም አሁንስ በዝቷል መነጋገር አለብን ብላ አንድ ቀን ቁጭ አድርጋ እንድነግራት ነግራት ጠይቀዋለች። እሱም ምንም እንዳትጠይቅኝ በቃ መፋታት እፈልጋለሁ ብሎ ጭራሽ ፍቺ ጠየቃት። እሷም በድንጋጤ ቆይ ለምን ለዘመናት የገነባ ነው ትዳር እንደዚህ በቀላል መፍረስ አለበት? እች ልጅስ አታሳዝንህም? ብላ ጠይቀዋለች። በቃ ውሳኔ ወስኛለሁ፣ መፋታት አለብን። ከዚህ በኋላ ከአንቺ ጋር መኖር አልፈልግም፣ በቃኝ ይላታል። እሷም ቆይ ለምን እባክህ ግፋቤን፣ ልጃችን እንኳን ትምህርቷን እስከምታስተካክል ብላ ብትማጸነውም በፍጹም አሻፈሬም ብሎ ጥሏት ይወጣል። እንደተለመደውም ከስራ በኋላ ያቺ ቆንጆ አዲሷ አፍቃሪው ጋር ምሽቱን ሲያሳልፍ ያመሻል። አዎ ትላንትና እቼ ቤት የነበረችው ወዋ ትላንትና ቆንጆዋ የነበረችው ሚስቱ ዛሬ ሁሉ ነገር ረግፎ ለቤቴ ለቤት ስላለች ዛሬ ውጭ ተመለከተ። ነገሮችንም እሳችኛዋ ጋር ካሳለፈው በኋላ እንደተለመደው አመሻሽ ላይ ወደ ቤቱ ይገባል። ነገሮች አሁንም እንደዛው ቀጥለዋል። ሚስትም እባክህ ብላ ብትማጸነው፣ በቃ ሽማግሌም ሆነ ማንንም አልፈልግም አልኩሽ፣ መፋታት ትፈልጋለሁ ይበቃኛል ብሎ በውሳኔው ጸንቷል። እቺ ልጅም ምንም ግራ ስለጋባት በቃ መፋታት ወስና ብላ ትጠይቀዋለች። አዎ ከአንቺ የምፈልገው ፍቺ ነው ይላታል። እሷም በል እንግዲህ ፍቺ ከሆነ ከምጠብቀው አንድ ጊዜ አንድ ነገር አድርግልኝ ብላ ጥያቄ ታቀርብለታለች እሱም በደስታ ምንድን ነው ይላታል። እሷም ለአንድ ወር ጊዜ እንዲሰጣትና ልክ እንደ መጀመሪያው እንደነበረው ፍቅራቸው ከሳሎን አቅፎ ወደ መኝታ ቤት ከመኝታ ቤት አቅፎ ወደ ሳሎን ሲወጣና ሲገባ ክንባሯን እየሳመ ልክ እንደ መጀመሪያው እንዲያደርግላት ትጠይቀዋለች። እሱም ቀላል ነው አደርገዋለሁ በማለት ትዕዛዟን ይቀበላል። ሆኖም ግን ጠዋት ጠዋት ሲነሳ ነገሮች እንደ እንደ መጀመሪያው እንዲያደርግ ስለታዘዘ በውድም ሆነ በግዴታው እያቀፈ ወደ ሳሎን ማታ ደግሞ ከሳሎን ወደ መኝታ ቤት ሲወጣ ሲገባ ግንባሯን እየሳመ ይወጣል። ከሳች ጋር ያለውንም ፍቅር ቀጥሏል። በዚህ መሃልም ቀናቶች ቀናትን እየወለዱ ሳምንታት ሳምንታትን እየወለዱ እሷም ድርጊቷን እያስፈጸመች ትገኛለች እንደ መጀመሪያው ውብ ሆና ተቀባብታ በቃ ቆንጆ ሆና ነው የምትጠብቀው። እሱም የተባለውን ድርጊት እያደረገ ቀንና ቀንን እየገፋ ይገኛል። በዚህ መሃልም ያኔ የነበረው ሽታ፣ ያኔ የነበረው ጠረኗ እንዳዲስ ወደ እሱ እየመጣ ነው። አቅፋት በሚወስዳት ሰዓት የእሷ ጠረን ወደ እሱ እየተጋባ ያላየው ውበት እንደገና ጭራሽ ፍቅር ጀመረ። በጣም ይገርማል እያለ እያስተዋለ ለካ እቤት ያለውን ነገር ሳላስተውለው ወደ ውጭ የተመለከትኩት እያለ ወደ ራሱ መመለስን ጀምሯል። በመነጋታውም ድርጊቱን ከፈጸመ በኋላ ያቺ ውጪ አፍቃሪውን ወደ እሷ በመሄድ በቃ እዚህ ጋር ይበቃናል በማለት ይነግራታል። ያችም ቆይ ለምን ምን ተፈጠረ ብላ ጥያቄ ታቀርብለታለች። እሱም ትዳሩን ማፍረስ እንደማይፈልግና ወደ ትዳሩ መመለስ እንዳሰበ ይነግራታል። እሷን በንዴት ፊቱ ላይ ውሃ ደፍታበት ጥላው ትሄዳለች። ከዚህም በኋላ እሱም ዕለት ተዕለት ተግባሩን እየፈጸመ ቀናቶች እየተቆጠሩ ይገኛሉ። የቤት ያለችው ሚስትም በነገሮች ውስጧ ደስተኛ ባይሆንም ሆኖም ግን እንደዚህ አድርጋ ማለፍን ስመት ስለምትፈልግ ቀን ተቀን ድርጊቱ እንዲፈጽም እያደረገችው ነው። እሱም የታዘዘለትን ቀን በቀን ድርጊቱን እየፈጸመ አሁን ላይ ሀያ ዘጠኝ ቀን ደርሰዋል። እሱም ሚስትም ፍቺውን ቀን ነውና የምትጠብቀው ዛሬ ላይ የፍቻችን ቀን የመጨረሻ ቀን ነው የመጨረሻ እቅፌ ነው ብላ በሰላሳ የመጨረሻ እቅፏን እየጠበቀች ነው። በመነጋታውም እንደተለመደው እቅፍ አድርጎ ወደ ሳሎን ከወሰደ በኋላ ወደ ስራው ይሄዳል። እቺ ሚስትም በቃ ዛሬ ነው አደል ቀኑ የመጨረሻዋ ቀን አሁ እኔ በቁሜ ያለው የሌላ ሰው መሆን እንደሌለበት፣ እናም አይ ማየት አልችልም፣ አሁን ውሳኔ መወሰን አለብኝ ብላ በአካል መለየቱን ወስናለች። አሁ በቃ ብላ እንደለበሰች እንዳማረባት ሁሉን ነገር እንዳስተካከለች ሁሉን ነገር ካስተካከለች በኋላ ወደ መኝታ ክፍሏ ገብታ ነገሮችን እንድትቋጭ ውሳኔ ወስናለች። ምክንያቱም እሷ ባሏ የሌላ ሰው ሆኖ አይታ ልጇ እንድትሰበር አልፈለገችም። ሆኖም ግን በቃ ብላ ውሳኔ ወስናለች። ወደ መኝታም ከገባች በኋላ እንደሳ እንዳማረባት ጋደም ብላለች። መድኃኒት የወሰደችው መድኃኒት እያደከማት እያደከማት መጥቷል። በምሽት ላይም ባልም እንደተለመደው በጣም ደስተኛ ሆኖ ፍቅሩን ሊገልጽላትና ትዳሩን መፍታት እንደማይፈልግ ሊያበስራት ወደ ቤት የሚያምር አበባ ጉንጉን ይዞ ያኔ የመጀመሪያ ፍቅሩን የገለጠላትን እንደሱ አይነት የሚያምር አበባ ይዞ ወደ ቤቱ አመራ። ወደ ቤት ሲያመራ እንደተለመደው በሩ ገርበብ ብሏል። ምንድን ነው ብሎ ወደ ውስጥ ገባ። ወደ ውስጥም ሲገባ ሳሎን የለችም። በፊት በፊት ሳሎን ላይ ተቀምጣ ነበረ አምራ የምትጠብቀው። አሁን የት ሄዳ ነው ብላ ብሎ ወደ ኩሽናም ሲገባ የለችም። ወደ መኝታ ቤት ሲያመራ መኝታ ላይ ካደህም ብላለች። የያዘውን አበባ ወላ አጠገቧ ቁጭ አድርጎ ነካ ሲያደርጋት ሰውነቷ በረዶ ሆኗል፣ ሰውነቷ ቀዝቅዟል። ያየው ነገር በጣም ግራ ተጋብቷል። እንዲህ ሲነካትም ሲያገላብጣትም ያቺ ወጣት ያቺ የምትናፍቀው ሚስቱ በህይወት የለችም። ብቻ ምን ልበላችሁ ያለው ነገር ግራ ገባው። እራሱንም ስቶ ወደቀ! ከዚህም በኋላ ልጅቷ ተደናቃ ወደ መኝታቸው ስትሄድ እናቷ በህይወት የለችም፣ አባቱም ራሷን ራሱን ስትወድቋል። በፍጥነትም ስልክ ደውላ ወደ ጎረቤት ጎረቤት እንዲመጣ ታደርጋለች። ያለውን ነገር ጎረቤት ይመለከታል። ብቻ በጣም ከባድ ነው። ባልም ከራሱ ሲነቃ ሚስት በህይወት የለችም፣ እኔ ነኝ የገደልኩሽ በማለትም ጩኸቱን ቀጠለ። ሰላም ጤናስጥልን ውድና የተገበራችሁ የፋሚሊ ቲዩብ ያላችሁበት ሰላማችሁ ብስት ይበል። እንግዲህ እንዳዳመጣችሁት በጣም የሚያሳዝን የሚያሳዝን የህይወት ታሪክ ነው። አዎ ብዙዎቻችን አጠገባችን ያለውን ሳንመለከት ሩቅ ሩቅ ስናይ ያጠገባችን ያለውን ነገር እናጣለን። ይህም ወጣት የሆነው ይህንን ነው ለዘመናት የገነባው ትዳር ለዘመናት የገነባው ህይወት እንደዚህ በቀላሉ ላገኘው ዳግም ላይ መለከተው እስከ ዘላለም ጥሎት ሄዷል። እቺ ሚስትም ነገሮችን በራሷ መንገድ ተመለከተችው እንጂ ምናልባት ያችን የመጨረሻዋን ቀን ምን እንደሚፈጠር ብትመለከት ኖሮ እሷም ሕይወቷን አታጣም ለልጇንም ላልናት ጥላት አትሄድም። ብቻ አንዳንዴ በችኩልነት የምንወሰነው ውሳኔዎች ለመጥፎ ነገሮች ይዳርጉናል። አንዳንዴ ደግሞ ብቻ ምን ልበላችሁ፣ በጣም ያሳዝናል። በጣም የሚያሳዝን ታሪክ ነው። እኔ ስለሰማሁት ለእናንተም ላካፍላችሁ ብዬ ነው የላችሁ የመጣሁትኝ እንደምትባሩበት ተስፋ አደርጋለውኝ። በያላችሁበት ሰላማችሁ ብስት ይበል። እንደተለመደው ላይክ፣ ሰብስክራይብ ማድረግ ቤተሰብ ሁኑ። ኢትዮጵያ ሀገራችን ሰላም ያድርግልን። አሜን